ምስጋና ለዓለማቱ ጌታ ይሁን። ለመሐመድ ሰይድ ቤተሰቦች፣ ለእናቱም ጭምር ቤት ተገዛላቸው። ሞት የሌለበት ሀያት አሄራ ላይ ነው። አላህ በተከበረው ቃሉ ብሎናል፣ ሁሉም ነፍስ ሞትን ትቀምሳለች። እኛም አሁን በህይወት እያለን ሰዎች የአላህን ትእዛዝ የሚፈጽመውን የመጨረሻ ቀጠሯችን እየጠበቅን የተሻለውን ነገር እየሰራን እንገኛለን። በወንድማችን መሐመድ ሰይድ ሞት ያላዘን የለም። ሁሉም ልቡ ተሰብሯል። አላህ የሚወደውን ሰው ምልክቱ ሰው ይወደዋል ይባላል። ለዛም ነው የሚያውቀውም የማያውቀውም ያዘነለት ያለቀሰለት። አላህ ለጀነት ይበለው። የህዝቡ ፍቅር ያስቀናል። ወዳጆቹ፣ ማህበረሰቡ አዝኖም አልጨረሰም። ለልጆቹ እንዲሁም ለእናቱ መጠለያ የምትሆን ትንሽ ነገር እናደርግ ብለው በመረባረብ ዛሬ ላይ አልሐምዱሊላ ለልጆቹ አዲስ አበባ ጀርመን አደባባይ አካባቢ ኒሆፕ ሪልስቴት ሶስተኛ ፎቅ መቶ ሰባ ካሬ ከህዲም ጋር አራት መኝታ ማለት ነው። ጽድት ያለ ቤት ተገዝቶ ልጆቹም ከደሴ ወደ አዲስ አበባ በመምጣት በአቅራቢያው ያለ ትምህርት ቤት ተመዝግበው ትምህርታቸውን ጀምረዋል። ለወንድማችን መሐመድ ሰይድ እናት በደሴ ከተማ እንዲሁም ባለ ሁለት መኝታ አፓርትመንት ተገዝቶ ተረክበዋል። ይህ ሁሉ የሆነው በአላህ ነው። ይህ ሰፊ ህዝብ ጥሪውን ተቀብሎ የቻለውን አድርጎ ዛሬ ላይ እንደዚህ ሆኗል። አልሐምዱሊላህ። መልካምነትና በጎነት መልሶ ይከፍላል ሲባል እንዲሁ እንዳልሆነ ከሙንሽድ መሐመድ ሰይድ በላይ ምሳሌ መሆን የሚችል ሰው የለም። ምን አይነት ህይወት ቢያሳልፍ ይሆን አላህ ይህን ሁሉ የህዝብ መውደድ የሰጠው? የመሐመድ ደግነት በራሱ አላህ ለጀነት ይበለው። ብቻ አልቆመም። በጓደኞቹ አስተባባሪነት ሙስሊሙ ጠቅላላ በሚባል ደረጃ የሐቁን ለመወጣት ለፍቷል። ተሰክቶለታል። ይህ እንዲሳካ በሙሉ መንገድ አለን ያላቸው በሙሉ አላህ አለ ይበላችሁ። መሐመድ ወደ አሂራ በሄረ ሰዓት ለልጆቹና ለባለቤቱ እንድረስላቸው በማለት ወዲያው ገንዘብ እንዲሰባሰብ ሀሳቡን ያመጣ ኡስታዝ በድሮ ሁሴን አላህ ከኤርጃዛህን ይክፈል። ልዩ ምስጋና ለእህታስያ ጀማል፣ ለወንድም አብዱራሂም አህመድ፣ ሀሩም ሚዲያ፣ ለወንድም አህመድ ወሎ፣ ማህዲዎች፣ ሙነሽዶች፣ ዱዓቶች፣ ኡስታዞች እና ቲክተኮሮች፣ አክቲቪስቶች ሁላችሁንም አላህ ያክብርልን። እናመሰግናለን ወንድም ሙዓዝ ሀቢብ